እናንተ፣ ይሄ ፍቅር ዲዛይን የሚባለው ሰውዬ ጣጣው መቼ ነው የሚያደርቀው? ግን ተተክቶ

ምንድነው? አንቺ አንዴ በትንሽ ትንሽ አንድ ቤት ትልቅ ልትሰራ፣ በትልቁ አድርጊው። እንደ ቅድሙ ሁለት ሁለት ያረሹ። ለዚህ ነው ሼር አደረግሽልኝ። በውስጥ እናወራለን። እሺ ሳዲ ረ። አይ፣ ችግር የለው ማውራት ማያስፈልግ

ረፊ ፎቶ መቁረጥ መፍትሽ ነው። እነሱም ስለሚቆርጡ ግን፣ የተቆረጠው የት ነው ፎቶ? የተቆረጠው ማጋ ነው። ከማጋ ነው የቆረጥኩት። ቪዲዮ ቆይ፣ ፎቶ ሳይሆን አሁን እያብልሽ ይሄ ተልኮልኝ ነበረ። ምንድን ነው የተላከልሽ? በውስጥ ልክልሻለሁ፣ በውስጥ ልክልሻለሁ። እና የምንሱ ነገር አሳይኝ እዚህ ጋ ሳይጂንቶ ወይ እንፋለኝ ቲጀኔ ቤት ምንድን ነው የተጻፈው? እኔ እንጃ ምን እንደጻፍሽበት። አም ቢያን ቸረን የምን ጊዜ ቪዲዮ ነው? የዛሬ ቪዲዮ ነው። ምን ላይ ነው? አብሽ ቪዲዮ ላይ ነው። ዛሬ ለቀሻል። የማን የማን ቪዲዮ የማን ፎቶ ለቅቅ ያለው ዛሬ? ንገሪኝ። ቪዲዮ ለቅቅ ያለው አዎ እ ምን ብለሽ ጻፍሽበት? አይችሉም ማለት ግን ያው እኔ ደግሞ የእሷን ቪዲዮ ብቻ የተሰራበት ቪዲዮ ስለነበረ ነው የተጠቀምኩት እንጂ ለሁለቱም የተቆጣሁት ለይቼ አይደለም። ሳዲ ያዳግ በትልቁ ተቻም እየገባን ይሄ ነገር ስራ ነው ማለት ነው ያለብን፣ ገባሽ ተቻም? ለምን እኛ እህቶቻችን ናቸው። ሲያዝኑ ራስ በራሳቸው ልጆቹን ራስ በራሳቸው እየተመላለሱ ነው የብሩኬና። ለእኔ ስለሌላ አይመለከተኝም፣ እኔ ስለ ሌላ አይመለከተኝም። ቲጂ እኔ ወግኝ ራሴ ነው፣ አይመለከትሽም። በቃ ከፈልሽ በቃ አትጨማርቁ ብያቸዋለሁ። ሁለቱንም ነው ያልኩት። እኔ ወግኝ እኮ አይደለም። እዚህ ጋር እንድትረጅኝ እፈልጋለሁ። ፋት ያላልሽው እኛ አይመለከተንም በዚህ እኔ ስለ ሀይም ይመለከተኛል በደንብ ማለት ነው፣ ግን እኔ የተቆጣው ሁለቱም ወገብ ነው። ቆሻሻ አይደለም እሱ እየነካ ካለው። እኔ እኮ እኔ ሲሚንት ጂዬ ማለት ነው። እኔ ሁለቱንም ነው የተቆጣሁት፣ ግን ፎቶ የእሱ ፎቶ ስላልተጠቀምኩ ነው። አሁን እዛ ጋር ቢኖር ኖሮ ምንም አይሉም ነበር እርግጠኝ። ግን የተቀመጠ ቪዲዮ ስላለ ነው የሰራሁበት። ነቃልዬ እነሩ ቅር ብሏቸው። አሁን ገላኔ ገብተሽ እዩ። ወላሂ ሂጂ አሁን የሚያስቀይም ከሆነ ማለት ነው እውነትም የሆነ

ሁለቱ ፎቶ ስላልተጠቀምኩ ነው እንጂ አትጨማለቁ ብያቸዋለሁ። መጀመሪያ ላይ ፖስት ይሄኛው ቪዲዮ

ቀረቃ ሩቷን ስዘገዝግ ገላኔ በጣም ተናዳ። እኔ ታዛኝ ተመቻ ስትናገር ነበር። አብርሃም ሲነካ አይወዱ፣ የቡሩኬ የሚያልም ደጋፊ ስለዚህ አይወዱም፣ አይወዱም። እኔ እኮ ለዛ እነሱ እኮ ነበሩ ከጎናችን እኮ የነበሩት እነዚህ ሁለቱ የሚወዱ ናቸው። የተለያዩ የሚወዱ ሳይሆኑ ሁለቱ ቡሩኬና ሃይም የሚወዱ ነበሩ። ከጎናችን እናቃለን ማለት ነው። አንድ ላይ የሚወዱ ለያይተው የሚወዱ ሳይሆኑ አንድ ላይ የሚወዱ አሉ። አውቃቸዋለሁ ግን ደግሞ እኔ ሁለቱን ወክዬ ነበር፣ በቃ አትጨማለቁ ያልኩት እኔ ማለት ነው እንጂ ይህ አሁን ያስከፋል። እውነት አሁን እንደዚህ ነገር ማዛዞር ቢቀርባችሁ ምን ችግር አለው? እኔ ቪዲዮ እኮ አይጎዳኝም፣ ግን እናንተ ትክክለኛው መንገድ ብቻ ሄዱ። እውነቴ ነው የምላቸው እኔ ቪዲዮ አሁን እኔ አሁን ገለኔ ማለት ነው። እኔ በአንድ ልብነት ነው። አሁን ለምሳሌ አንድ ሰው እኔ እዚህ ጋ አሁን ለምሳሌ ብንጣላ፣ አንቺ ምንት ያለሽ በቃ ተጨቃጨቁ ብለሽ ልትቆጭን ትች ያለሽ። እኔ ብቻ ነው ብዬ አይደለም ሁለታችን ነው የተቆጣሽው ብዬ ይወስዷል። አዎ እኔ ሁለቱም ስለተቆጣሁኝ ነው ሁለቱም ኦዲየንስ ማለት ነው። አይተሸዋል የሆነ ዛጋም የተለቃቀሱበት ቡርኪ ያለቀሰበት፣ ሀይሚ ያለቀሰበት ሲያመጡ በጣም ተጨማለቁ። ሼር አደረጉልኝ ጠዋቱ ማለት ነው። ከዛ እኔ ሁለቱንም ነው አትጨማለቁ ብዬ ቪዲዮ ሰራሁኝ። እና ቶሎ ነው ደግሞ ያንን አትጨማለቁ የሚለው ያንን ቪዲዮ ነው የሰራችሁበት ላይ ቪዲዮ ነምዶ ሼር ያደረጉልሽ ቦንዲካቸው እንደዚያ አይነት ሰዎችን ምን አግብቶሽ ናቸው? ሼር የሚደረስ የሚናረመእኔ እንትን ማለት አልፈልግም። በእኔ ደግሞ እዚህ አይነት ነገር ከሆነ እኔ ጋም ብዙ ሼር ይደረጋል፣ ግን አላወጣም። ቼክም አላረጋቸው። እኔ አሁን አልኩሽ እኮ እኔ አሁን ሁለቱን ነው ወግኝ ነበር፣ ግን አይደለም ያወራሹ ቀርቶ ያስነጠሹ ነገር ይገንብሻል እና እኔ ተጠንቅቂ ነው የምለው፣ እንደ እህት ችግር የለውም። ኧረ ማንም እኔ ልከፋው እኔ አልፈልግም። እውነቴን ነው የምልሽ። እኔ ግን ያው በአንድ ልብነት ሁለቱ ኦዲንስ ሰው በእሷ እንዲያዝን አትፈልግም፣ ሰው እንዲከፋ አትፈልግም። ግን ትንሿ ነገር ትገናች። እሷ ለክፋት ብላ ያልፖሰተችው ነገር ሌላ ሰው ጋር ሲሄድ መጥፎ ነገር። ያ ደግሞ እኔ በጣም ስለምወዳት በጣም ነው መወዳት። ደግሞ እኔ እዚህ ጋር እነ ሉሉ እንዲቀየሙ ነቃል። የእናንተ እንድታዝሩ ስለማልፈልግ ነው እና በቃ በዚህ ለምኝሻለሁ። በቃ በእናት ሁለቱንም አጠፋዋለሁ። እናቴ እኔ አጠፋዋለሁ። እኔ አሉ ወላ የጨረቃ ፈሚልስ አሉ። በቃ ሊከፉብኝ፣ እኔ ደግሞ የሚያስከፋ አልመሰለኝም፣ ወላ የሚያስከፋ አልመሰለኝም ግን ያው የሰው ልጅ ባህሪው አስተሳሰቡም ስለሚለያይ እኔ ደግሞ ሰው ሊከፋብኝ አልፈልግም። የቀረ ነገር ሊቀር ይችላል። ግን ከዚህ በኋላ የትኛውን ቪዲዮ ሼር እንዳታደርጉልኝ እዚህ ጋር ያላችሁ ማለት ነው። ግን በቦለክ ማልፈልግ ሰው ነው። ሼር ምታደርጉልኝ ታደርጉልኝ። እቤቴ ማርያም፣ እንደው የዛሬው አዌ እጃችሁ ነው የያዛችሁ፣ እንደው እጃችሁ ነው የያዛችሁ። ሳዲ ጋር ሼር ምታደረጉ የተረገማችሁ፣ ቁም ነገር አታረጉ፣ ሆ ሌላ ነገር አታረጉላ። ነው ሼር እንዲያደረጉልሽ እኔ አልገባኝም። ሀይሚን ሀይሚን እንደዚህ እያደረጓት ነው። ሀይሚን አንድ እንትናት እቺ ማናት የምትባለዋ ናት? ደረቋ ነኝ ማናት የምትባለዋ ናት? አሁን እሷ ቤት ነው ቪዲዮ ያመጣሁት። የለከፈችኝ እሷ ናት። እቺ ደረቋ ናት። ማን የምትባለዋለች ሀይሚን ድሮም ጀምራ በፌክ አካውንትም እየዘቀዘቀቻት ነበረ። አንዷ ማለት ነው ሚለውስ አሁን እኮ ስማችሁ ምን ትንሽዬ ነኝ። ምን ሆነኝ ምን ሆነኝ። እንደዛ ነው የለም?

የምትወዳቸው ለእነዚህ ልጆች ስንል ደግሞ አንንካለ እንሁሉም ስንል ብዬ ይሄው በቃ ተስተካክሏል። እሺ እንዳይከፋቸው ማንኛውም ገለኔ ጨረቃ ፋሚሊ ደግሞ የት ሄደች? እሷም ደግሞ የለች አልፎ መተችም እና በቃ ካስቀየማችሁ ይቅርታ እሺ። እኔ በአንድ ልብነት ነበር ያደረኩት። ገኞች ኖርማል እኮ አሁን ጮክ ብዬ የተናገርኩት መሰለሽ? ስለ ሀይሚ ያገባኛ ስክር ነው ማለት ነው። እና ሀይሚን ሁላችንም እንወዳታለን። የማይረባ ኦዲንስ አሉ አንዳንድ ኦዲንስ ነው እንጂ የሚያነካካል

አሁን ቲጂዬ እናቴ አንቺ እኮ ስለምትወጂኝ ነው አንቺ ጋር የመጡት ማለት ነው። እና ብቻ እነዚህ ብቻ ናቸው ስሞታ ያቀረቡት። ሌላ ሰው አለ እንደው የተከፋ ካለ እኔ እዚህ ውስጥ የለም። እኔ አላየሁትም። አሁን ያየሁት ቤትሽ ጨረቃ መታለች፣ አልመጣችም። ቃልዬና ሉሉ ናቸው። ሉ ጨረቃ